የተወዳችሁና የተከበራችሁ የአርሒቡ መዝናኛ ፕሮግራም ተከታታዮቻችን እንዲህ እንዲህ እያልን እንግዲህ የጤና ፕሮግራማችን ላይ ደርሰናል። ስለ ጤናችን ቤታችን ቁጭ ብለን የምናውቅበት የምንማርበት፣ ለጤና እክሎቻችንም መፍትሄ የምናገኝበት ፕሮግራማችን ነው። በዚህ ፕሮግራማችን ላይ የተለያዩ ጥያቄዎች ካሏችሁ እንግዲህ ይህን ያመኛል ይህን መፍትሄ ይፈልጋሉ የምትሉት ካለ ከታች ባስቀመጥ ነው ስልክ ቁጥር ደውላችሁ ወይም ቴክስት ልካችሁ ልጠይቁን ትችላላችሁ። የጤና ፕሮግራማችን ይቀጥላል። አብራችሁን ቆዩ። ወንድና የተከበራችሁ ተመልካቾቻችን በዛሬው አል ዓፊያ ፕሮግራማችን እንደምታዩት ወጣ ብለናል ከስቱዲዮ በዶክተር ሁሴን የማህፀንና ጽንስ እንደዚሁም ደግሞ የህፃናት ስፔሻሊቲ ክሊኒክ እንገኛለን። ዛሬም ከዶክተር ሁሴን ጋር ኢንሻአላህ የተለያዩ ነገሮችን ወደ እናንተ እናደርሳለን። ዶክተር ሁሴን የማህፀንና ጽንስ እንደዚሁም ደግሞ የህፃናት ስፔሻሊቲ ክሊኒክን ወሎ ኮምቦልቻ ከተባበሩት ጀርባ ወይም ደግሞ ሸሻበር ተብሎ በሚጠራው ሰፈር ማግኘት ትችላላችሁ። ስልክ ከታች እናስቀምጥላችኋለን። እሱ ጋር እየመጣችሁ ማንኛውንም ኬዝ መታየትና በእንክብካቤ መታከም ትችላለ እናደርጋላችሁ ወደ ውስጥ እንገባለን። ከዶክተር ጋር ቆይታ እናደርጋለን። አብራችሁን እንግባ ነው። አሰላሙ አሌይኩም፣ እንዴት ነህ ዶክተር? አለ ሀይ ምርሐባ፣ ንግባ። ማሻ አላህ ክሊኒካቸው ያምራል። ተከታታዮች ተመልካቾቻችን ውጭ ላይ እንግዲህ እንደነገርናቸው፣ ዛሬ በዶክተር ሁሴን የጽንስና ማኅፀን እንደዚሁም ደግሞ የህፃናት ስፔሻሊቲ ክሊኒክ ላይ እንገኛለን። እጅግ በጣም ጽድት ያለ ደረጃውን የጠበቀ ክሊኒክ ወይም ደግሞ የጤና ሴንተር አግኝተናል። ከእሱ ጋር ቆይታ እናደርጋለን። ዶክተር እንዴት ቆየ? እንዴት ነው? አልሐምዱሊላህ ሁሉ ሰላም። ማሻአላህ ክሊኒካችሁ በጣም ጽድት ያለ እጅግ በጣም ብዙ ደረጃዎችን የጠበቀ ነው። ከፍ ብሎ ስላገኘ ነው ደስ ብሎናል።

ወንድና የተከበራችሁ ተመልካቾቻችን እንግዲህ ቀደም ብዬ እንደነገርኳችሁ ዶክተር ሁሴንም በወሎ ኮምቦልቻ የተባበሩት ፊት ለፊት የማህፀን ፅንስ እንደዚሁም ደግሞ የህፃናት ህክምናን፣ ሙሉ ማንኛውም ህክምና ማግኘት ትችላላችሁ። ከታች በምናስቀምጥላችሁ ስልክ ቁጥር 0910428827 በኩል ማግኘት ትችላላችሁ። እየደወላችሁ የጤና ሁኔታዎቻችሁን ማማከርና መታችሁን ደስ የሚል ሙሉ ህክምና ማድረግ ትችላላችሁ። ፈቃደኛ ዶክተር ዛሬም ከአንተ ጋር ቆይታ እንድናደርግ ስለፈቀድክልን ከልብና እናመሰግናለን። ዛሬ እስኪ ስለ ማህፀን ውጭ እርግዝና ወይም ደግሞ ኤክቶፒክ ፕሪግናንስ ብለን ስለምንለው እኔ እንዴት ነው እሱ እንዴት ነው የሚከሰተው? ምን ማለት ነው? ከማህፀን ውጭ ህክም ማነው እርግዝና የሚለውን እስኪ እንጀምር። መርሐባ ከማህፀን ውጭ እርግዝና ወይም ኤክቶፒክ ፕሪግናንስ የምንለው እርግዝና ነው ከማህፀን ኖርማል ፅንስ ከሚቀመጥበት ማህፀን ውጭ ሲፈጠር ከማህፀን ውጭ እርግዝና እንለዋለን። ብዙ ጊዜ እርግዝና ኖርማል የሚፈጠረው ቱቦ ውስጥ ነው፣ መጀመሪያ አካባቢ ላይ ከዛ በኋላ። ቱቦ ውስጥ ከተፈጠረ በኋላ ወደ ማህፀን መጥቶ እድገቱን የሚቀጥለው ማህፀን ላይ ነው። ይህ ምንድነው? ቱቦ ውስጥ ለምሳሌ ከተፈጠረ በኋላ ከሶስት እስከ ስድስት ቀን ባለው ውስጥ ወደ ማህፀን ይመጣል እና ማህፀን ላይ ቁጭ ሲል ኢምፕላንቴሽን እንለዋለን፣ ወይም ማህፀን ላይ መቀመጥ ነው። ከዛ በኋላ እድገቱ የሚሆነው ማህፀን ላይ ነው ማለት ነው። ትክክለኛው ፅንስ ወይም ኖርማል የሚባለው ማለት ነው። ከዚህ በተለየ ግን አንዳንድ ጊዜ በተለያዩ ምክንያቶች እዛ ቱቦ ውስጥ የተፈጠረው ጽንስ እድገቱን በዛው ሊቀጥል ይችላል። ወደ ማህፀን ሳይመጣ ማለት ነው። ወይም ደግሞ የተለያዩ ቦታዎች ላይ ሊከሰት ይችላል፣ ከማህፀን ውጭ እርግዝና። ስለዚህ ከማህፀኑ ውጭ ወይም ኖርማል ጽንስ ማደግ ከነበረበት ቦታ ውጭ ላይ ከሆነ ከማህፀኑ ውጭ እርግዝና እንለዋለን ማለት ነው። ስለዚህ ከኖርማል ጽንሱ ማደግ የነበረበትን ቦታ ትቶ ከማህፀን ውጭ ሲከሰት፣ ከዛ ውጭ ያሉ ማንኛውም ጽንስ ከማህፀን ውጭ እርግዝና ይባላል ማለት ነው። ይሄ ጤናማ እርግዝና ልንለው አንችልም። አይደለም ጤናማ እርግዝና የምንለው ኖርማሊ ቅድም እንደነገርኩሽ መጀመሪያ አካባቢ ኖርማል ጽንስ ማንኛውም ጽንስ የሚፈጠረው ቱቦ ላይ ነው። ከዛ በኋላ ወደ ማህፀን መጥቶ እድገቱ የሚቀጥለው ማህፀን ላይ ነው። ጽንስ ማደግ ከነበረበት የማህፀን ክፍል ውጭ የሆነ ማንኛውም እርግዝና ከማህፀን ውጭ እርግዝና እንለዋለን ማለት ነው። ይሄ ማህፀን ማነው። ከማህፀን ውጭ እርግዝና የት የት ሊከሰት ይችላል? በአብዛኛው 95 በመርቶ ቱቦ ላይ ነው። ማህፀን ቱቦ ላይ ነው ሊከሰት የሚችለው የተለያዩ ፓርት ኦፍ ማነው፣ የተለያየ ክፍል አለው ቱቦ ወደ አራት ክፍሎች አሉት በነዛ ላይ በማንኛውም በነዛ ክፍሎች ላይ ሊሆን ይችላል። 85 በመቶ የሚሆነው ከዛ ውጭ ሌሎቹ ሆድ ውስጥ ሊሆን ይችላል። አንዳንዴ ጉበት ላይ ሊኖር ይችላል። ማህፀን ጫፍ ሊከሰት ይችላል። እንቁላል የሚረጭው የማህፀን ክፍል ላይ ወይም ኦቫሪያም እንለዋለን እዛ ላይ ሊሆን ይችላል። ስለዚህ የተለያየ ቦታም ያው መጠኑ ይለያያል። በአብዛኛው ሰማንያ አምስት ከመቶ ያልኩሽ ቱቦ ላይ ነው የሚሆነው ከዛ ውጭ ግን ተለያየ ቦታ ላይ ሊፈጠር ይችላል ማለት ነው ከማህፀኑ ጭርግዝና የምንለው። ስለዚህ እሱ ኖርማል አይደለም። ብዙ ጊዜ ሌሎቹ ላይ ለምሳሌ አሁን ቱቦ ላይ የሚፈጠረው የማህፀኑ ጭርግዝና ወይም ማህፀን ጫፍ ላይ የሚፈጠረው፣ ሆድ ውስጥ የሚፈጠረው፣ ጉበት ላይ ሊሆን ይችላል፣ የተለያየ ቦታ ላይ ሊፈጠር ይችላል። በአብዛኛው በተ ለምሳሌ ሆድ ውስጥ የሚፈጠረው የማህፀን ከማህፀኑ ጭርግዝና የተወሰነ ሊያድግ ይችላል። ሰፊ ቦታ ስላለ ሊያድግ ይችላል። አንዳንድ ጊዜ እንደሁም ሪፖርቶች አሉ፣ አድጎ የመወለድ ነገርም ሊኖር ይችላል። ከዛ ውጭ ያለው ግን ከማህፀኑ ጭርግዝና በአብዛኛው ኖርማል ስለሆነ፣ ለምሳሌ ቱቦ ላይ የሚፈጠረ የማህፀን እርግዝና ወይም ከማህፀን ውጭ እርግዝና ምንድ ነው የሚሆነው? የተወሰነ ጊዜ ጽንሱ ማደግ ይጀምራል። እዛው ለምሳሌ ቱቦ ላይ ከተፈጠረ በኋላ እዛ እድገቱን ከቀጠለ እያደገ ሲሄድ፣ ቱቦዋ ቀጭን ናት። ስለዚህ ጽንሱን የመያዝ እንትን አይኖራትም። ስለዚህ ብዙ ጊዜ ከማህፀን ውጭ እርግዝና ምንድ ነው የሚፈጠርበት? እንትን ቱቦ ላይ ለምሳሌ እያደገ ሲሄድ፣ ቱቦ እየተለጠጠ ይሄድና ከአቅሟ በላይ ሲሆን የመፈንዳት ነገር ሊኖር ይችላል ማለት ነው። ስለዚህ ያ ነገር ወደ የት ይመራል? እናትየዋን ወደ አልተፈለገ ደም መፍሰስ፣ ከፍተኛ የሆነ ደም መፍሰስ ሊኖራት ይችላል። ከዛ በኋላ ራሷን እንዲስት እና ሌሎች ነገሮች ወደ ሞትም ሊመራ ይችላል ማለት ነው። ስለዚህ ከማህፀን ውጭ እርግዝና ሶስት ፐርሰንት የሚሆነውን የእናቶችን ሞት ይይዛል ይላል። ስለዚህ ከፍተኛ ጥንቃቄ የሚፈልግ አይነት እርግዝና ነው ማለት ነው። ያው እንደነገርከን በጣም ኢመርጀንሲ የሆነም ህክምና ሊያስፈልገው ይችላል። ግን ወደዛ ከመሄዳችን በፊት ወደ ህክምናው፣ ምን አይነት ሴቶች ናቸው የማህፀን ከማህፀን ውጭ እርግዝና ሊከሰትባቸው የሚችሉ ሰዎች እነማን ናቸው? በምንስ ምክንያት ይከሰታል? የማህፀን ውጭ እርግዝና በማንኛውም ሴት ላይ ሊከሰት ይችላል። በአብዛኛው የተወሰኑ ምክንያቶች ይኖሩታል ከማህፀን ውጭ እርግዝና ምክንያቶቹ የተለያዩ ሊሆኑ ይችላሉ። ለምሳሌ በአብዛኛው የሚፈጠረው እንዳልኩሽ ቱቦ ውስጥ ስለሆነ ቱቦ ላይ የተወሰነ ችግር ካለ ለምሳሌ በኦፕሬሽን ከዚህ በፊት ኦፕሬሽን ተደጋጋሚ ኦፕሬሽን ያላት እና ልቶም ትችላለች። ከዚህ በፊት በአብዛኛው የአባላ ዘር በሽታ እየተባሉ የሚታከሙ እናቶች ብዙ ጊዜ ቱቦ አካባቢ የመቁሰል ጠባሳይ መፍጠር ነገር ስለሚኖር ጽንሱ ከተፈጠረ በኋላ በቀላሉ ወደ ማህፀን የመምጣት እንትን ላይኖረው ይችላልና እዛ አካባቢ ፒአይዲ እንለዋለን። ብዙ ጊዜ ኮሚኒስት ኮዙ የቱቦ በአብዛኛው የጠባሳ መፍጠር እዛ አካባቢ የተወሰነ ችግር የመፍጠር ነገር ፒአይዲ ይባላል ወይም ደግሞ በማህፀን ዙሪያ ያለ ኢንፌክሽን ማለት ነው። ሌላው ከዚህ በፊት ከማዕፀኖች እርግዝና የነበራት እናት አስር ፐርሰንት ያህል ቀጣይ የመከሰት እድል ይኖረዋል ተብሎ ይታሰባል። ሌላ እንዲያልኩሽ የማፀን የአፈጣጠር ችግሮች ካሉ እነዚህ ነገሮች ሊኖሩ ይችላሉ። ሌላው በመከላከያ የወሰዱ እርግዝና ሊፈጠር ይችላል። አንዳንድ ጊዜ እንደዛ ከተፈጠረ ከማፀን ውጭ የመሆን እድል ይኖረዋል ይችላል እንደ ሪስክ ወይም ምክንያት ሊፈጠር ይችላል ማለት ነው። ስለዚህ በአብዛኛው ከዚህ በፊት ኦፕሬሽን ካለ፣ ኢንፌክሽን ያው ቢአይዲ አልኩሽ እነዚህ ለአባራዘር እየተባለ የበዙ ጊዜ የታከሙ እንደዚህ አይነት ነገሮች ካሉ፣ የማህፀን የአፈጣጠር ችግር ካለ፣ እነዚህ እነዚህ ነገሮች እና ከዚህ በፊት ከማህፀን ውጭ እርግዝና ከነበራት እነዚህ ነገሮች እንደ ምክንያት ሊጠቀሱ ይችላሉ ማለት ነው። ስለዚህ ከማህፀን ውጭ እርግዝና ማንኛውም እናቶች ላይ ሊከሰት ይችላሉ? ማለት ግን እነዚህ ነገራቶች ይጨምሩታል። እነዚህ ነገሮች ያላት እናት ከሌሎቹ በተለየ እንትኑ ይጨምራል ማለት ነው። የማህፀኖች የመፈጠር እድሉ ይጨምራል። አንዲት እናት ከማህፀኖች እርግዝና እንደተከሰተ የምታውቅባቸውን መንገዶች ይኖራሉ። ቅድም ላይ ስትለን እንደነበረው ሲፈነዳ ደመድማት ሊኖሩ ይችላል። ሌሎችስ ምልክቶችን በምን በምን መልኩ ልታስተናግዳቸው ወይም ደግሞ ልታያቸው ትችላለች? ስለዚህ ምልክቶቹ ምንድን ናቸው የሚለው፣ ለምሳሌ ከማህፀን ውጭ እርግዝና ነው ወይም ኖርማል እርግዝና ነው የሚለው በአብዛኛው ያው እርግዝና ስለሆነ ኖርማል የወር አበባ አታይም። የመጀመሪያው የወር አበባ አታይም፣ ልክ እንደ ማንኛውም እርግዝና። ስለዚህ የእርግዝና ምርመራ ታደርጋለች፣ እርግዝና አለ ይባላል። ከዛ በመቀጠል ምንድነው የሚኖረው? ህመም ነው። አብዶሚናል ፔን እንለዋለን፣ ህመም ይኖራታል። ከሌላው በተለየ ኖርማል እርግዝና ብዙ ህመም ላይኖረው ይችላል፣ ይሄኛው ግን ህመም አለው። ስለዚህ የመጀመሪያው የወር አበባ ባለማየት ወይም አሜኖሪያ እንለዋለን። ከዛ ቀጥሎ አብዶሚናል ፔይን ወይም ደግሞ ህመም ህመም ይኖራታል። የሆድ ቁርጠት ሊሆን ይችላል፣ ህመም ይኖራታል። ከዛ በተጨማሪ ደም መፍሰስ ሊኖር ያትች፣ በተወሰነ ደረጃ ብዙ ላይሆን ይችላል፣ ግን ደም መፍሰስ ሊኖር ይችላል። ስለዚህ እርግዝናው ነው ከማህፀን ውጭ ቢሆንም ማህፀኑ ዝግጅት ይኖረዋል። እርግዝና ተፈጥሯል ተብሎ ማህፀን ላይ ቁጭ ብሎ እንዳያድግ ዝግጅት ይኖራል። ያ እርግዝና እዛ ማህፀን ላይ ስላልሆነ ያ እዛ የተዘጋጁ ማህፀን የተወሰነ ወይም የመፍሰስ ስላፍ ለማድረግ ሊያደርግ ይችላል ና ስለዚህ በተወሰነ ደረጃ ደም መፍሰስ ሊኖር ይችላል። ስለዚህ እነዚህ ናቸው በአብዛኛው ኮመን የሚባሉት ወይም በአብዛኛው የተለመዱ ምልክቶቹ የወር አበባ ባለማየት፣ የሆድ ቁርጠት ወይም የሆድ ህመምና ደም ሊሆን ይችላል። ህመሙ በአንድ በኩል ሊሆን ይችላል። ከማህፀን ውጭ መሆኑ ሙሉ እንትን ላይሆን ይችላል። ሆዳቸውን ላይሆን ይችላል የሚያ በአንድ በኩል ሊሆን ይችላል። ስለዚህ እነዚህ ናቸው ምልክቶቹ እነዚህ ምልክቶች ሲኖሩ ያው የሚደረጉት ነገሮች ምንድን ነው? የመጀመሪያው የወር አበባ አላየሁም ብላ እርግዝና ምርመራ ይደረጋል። ስለዚህ በአብዛኛው እነዚህ ምልክቶች ስታይ አንዲት እናት ወደ ሕክምና ቦታ ትመጣለች ማለት ነው። ስለዚህ በዛ ጊዜ ምርመራዎች ይደረጋሉ። ስለዚህ ምርመራዎች ሲደረጉ የመጀመሪያው ምርመራ የእርግዝና ምርመራ ነው። አንዲት እናት የወር አበባ ካላየች በልጅ መውለጃ እድሜዋ ከ15 እስከ 49 ባለው ውስጥ ሁና የወራባ አላየች ማለት የመጀመሪያውንትን እርግዝና ነው ሰስፔክት የሚደረገው እርግዝና ምርመራ ታደርጋለች። ከዛ በተጨማሪ አልትራ ሳውንድ ትታያለች ማለት ነው። ስለዚህ አልትራ ሳውንድ ስትታይ ምንድን ነው የሚኖሩት ነገሮች? ብዙ ጊዜ ከማዕፀን ውጭ እርግዝና ካለ እርግዝና ሲሰራ ፖዘቲቭ ነው የሚሆነው እርግዝና አለ ያሳያል። ከዛ ቀጥሎ ዴት ነው የሚካሄደው አልትራ ሳውንድ ምርመራ ነው የሚደረገው ስለዚህ አልትራሳውንድ ምርመራ ሲደረግ ማህፀን ውስጥ እርግዝና አለ የለም የሚለውን ነው የምናየው። ኖርማሊ እርግዝና ሽንት ላይ አለ። ስለዚህ እርግዝናው የት ነው? ከማህፀን ውጭ ነው? ማህፀን ላይ ነው? ምንድን ነው የሚለው ነገር ይታያል ማለት ነው። በአብዛኛው ከማህፀኑ ውጭ እርግዝና ምንድን ነው አልትራሳውንድ ላይ የሚያሳየው ማህፀኑ ባዶ ነው የሚሆነው በአብዛኛው። ይሄ ከማህፀኑ ውጭ እርግዝና ምልክቶቹ እነዚህ ምልክቶች፣ እናትየዋ የሚኖሯት ብዙ ጊዜ ከወርቅ አስራ አምስት ቀን ጀምሮ ባሉት ወደዛ በአብዛኛው ሁለት ወር አካባቢ ላይ በደንብ እነዚህ ምልክቶች ይኖሯታል። ስለዚህ በሁለት ወር ላይ ደግሞ ማህፀኑ እርግዝና ካለ ማህፀኑ ውስጥ ይታያል። ስለዚህ አልትራሳውንዱ ሲታይ ማህፀኑ ባዶ ከሆነ፣ ሽንት ላይ እርግዝና እያሳየ እሷ ሌሎች እነዚህ ቁርጠት ምልክቶች እያሏት እነዚህ ነገሮች ወደ ከማህፀን ውጭ እርግዝና ሰጀስት ሊያረጉ ይችላሉ። ከዛ በተጨማሪ ምን ይታያል? በማህፀን ዙሪያ ወይም አዴኔክሳ እንለዋለን እኛ። እዛ አካባቢ ላይ እብጠት ነው የሚኖረው እብጠት ይኖራል ማለት ነው። ይሄ እርግዝናው ከማህፀን ውጭ ሲሆን ቱቦ ላይ እብጠት ይኖራል፣ ወይም እዛ ከማህፀን ውጭ በማህፀን ዙሪያ እብጠት ይታያል ማለት ነው። ስለዚህ ይህ እብጠት ከማህፀን ውጭ እርግዝና ሊያሳይ ይችላል ማለት ነው። ስለዚህ እንትኖቹ እነዚህ ናቸው፣ ምልክቶቹ የሚባሉት እነዚህ ናቸው ልታቅም የምችለው እነዚህ ምልክቶች ስታሳይ፣ ያው ጤና ተቋም ትሄዳለች። እነዚህ ምርመራዎች ያስፈልጋሉ። ምርመራዎቹ እንግዲህ አንዳንዴ ትክክለኛ ከማህፀኑ ውጭ እርግዝናን ሊያሳይ ይችላል። ለምሳሌ አሁን ከማህፀኑ ውጭ ያለው ይህ ህብጠት አንዳንዴ የልብ ምት ሁሉ ሊኖሩ ይችላል፣ ፅንሱ ሊታይ ይችላል። ስለዚህ ያ ክሊርሊ ከማህፀኑ ጭርግዝና መሆኑን ያሳያል። በአብዛኛው ግን እብጠት ነገር ነው የሚታየው፣ ይህም በምርመራ ነው የሚታወቀው። ስለዚህ ከዛ በኋላ ምን ሊሆን ይችላል? ይሄ ከማህፀኑ ጭርግዝና ሊሆን ይችላል ተብሎ ሌሎች ምርመራዎች ፈርዘር ሊያስፈልጉ ይችላሉ። ለምሳሌ አሁን ደም ላይ ቤታ ኤች ሲ ጂ የምንለው አለ። ደም ላይ የምንመረመረው ነገር ሊኖር ይችላል። ስለዚህ ደም ላይ ለፎሎው አፕ የሚያገለግል ምርመራ ይኖረናል ማለት ነው። ሌሎች ዲያግኖስቲኩ እንደዚህ ማለት እንትኑ ከማህፀን ውጭ መሆኑ በእርግጠኝነት ካልታወቀ ሌሎች ተጨማሪ ምርመራዎችም ሊያስፈልጉ ይችላሉ ማለት ነው። ስለዚህ አርሊ አልትራሳውንድ ወይም ደግሞ ክትትል የሚያስፈልገውም ለዚህ ነው ማለት ነው። ምናልባት እናት ደንባታይ ቁርጠቱንም እንደ ኖርማል ካየችው፣ ምናልባት ህይወቷን አደጋ ላይ እስከ ማጣት ድረስ ሊያደርሳት ይችላል ማለት ነው። ማኔጅመንቱ ምን ይመስላል? አይቀጥልም፣ ያው መሸከም ስለማይችል ቱቦው እና ማኔጅመንቱ እንዴት ነው? እናት ልተርፍ የምትችለው በምን አይነት ደት ነው ህክምና የምትደረግላት? እሺ፣ ስለዚህ ምንድን ነው አንዱ ቅድም ያልሽው አልትራሳውንድ። አሁን በአብዛኛው እናቶች አሁን እንኳ በጣም የተለመደ ነው አልትራሳውንድ የመጀመሪያ ሶስት ወር አልትራሳውንድ የሚያስፈልገው አንዱ ምክንያት እርግዝናው የት ነው ወይም ኖርማል ማህፀን ውስጥ ነው ከማህፀን ውጭ ነው። ሌሎች ለምሳሌ አሁን ሌላ አብ ኖርማል የሆነ እርግዝና ሊኖር ይችላል። እነሱን ፒክ ለማድረግ ለማገል ለማየት ነው። ስለዚህ አርሊ ማለት ቶሎ ከታወቀ ህክምናውም ቀላል ሌል ይችላል። ስለዚህ አሁን ለምሳሌ ይሄ ከማህፀን ውጭ እርግዝናም ተመሳሳይ እንትን አለው። ለምሳሌ አሁን እናትየዋ ቶሎ ጤና እንደዚህ እነዚህ ምልክቶች ሲታዩ ወይም ለሌላ ምክንያት ስታይ እንደዚህ ከተገኘ ህክምናው ምን ሊሆን ይችላል? ህክምናው በመድኃኒት ሊሆን ይችላል፣ ህክምናው በኦፕሬሽን ሊሆን ይችላል። ስለዚህ ቶሎ መታየቱ ቶሎ መገኘቱ አንዱ ጥቅሙ ምንድን ነው? በመድኃኒት የመዳን እድል አለ። ከማህፀን ውጭ እርግዝና ሁለት አይነት እንትን ነው ያለው፣ ህክምና ያለው ሰርጀሪ ሳይሰራ በመድኃኒት ሊሆን ይችላል በሰርጀሪ ሊሆን ይችላል፣ በቀዶ ጥገና ሊሆን ይችላል። ስለዚህ በመድኃኒት የሚታከሙት እናቶች ምን አይነት እናቶች ናቸው፣ በሰርጀሪስ የሚያስፈልጋቸው ምን አይነት እንትኖች ናቸው የሚለውም እዛ ጋር ይለያል ማለት ነው። ስለዚህ ከማህፀን ውጭ እርግዝና መሆኑ ከተረጋገጠ በኋላ ከተረጋገጠ በኋላ ምንድን ነው የሚሆነው? ይቺ እናት በመድኃኒት ትታከም ወይስ ኦፕሬሽን ያስፈልጋታል? የሚሄዱት ነገሮች ነው የሚሄደው ቀጣይ እንትኑ እሱ ነው። በመድኃኒት መታከም የሚችል ከማህፀን ውጭ እርግዝና ምን ምን ነገሮችን ማሟላት አለበት? የሚለው አንደኛው እናትዮዋ ሄሞዳይናሚክ ወይም ደግሞ ምንም አይነት ችግሮች መኖር የለባቸው እሷ ላይ። ለምሳሌ ከማህፀን ውጭ ያለው እርግዝና መፈንዳት የለበትም፣ ወይም ራፕቸር የምንለው አለ። ስለዚህ እሱ መሆን የለበትም። ራፕቸር ከሆነ ቀጥታ ወደ ኦፕሬሽን ነው የሚሄደው። ስለዚህ የመጀመሪያው ሦስት ነገሮች አሉ። አንደኛው ቅድም ደም ላይ ይታያል ያልኩት ሴረም ቤታ ኤች ሲጂ እንለዋለን መጠኑ ይለካል። መጠኑ ይለካል። መጠኑ ከአምስት ሺህ በታች ከሆነ ይላል። ስለዚህ ከአምስት ሺህ በታች ከሆነ እዛ ከማህፀኑ ውጭ ያለው እብጠቱ ወይም የፅንሱ ሳይዙ ከ35 በታች ከሆነ ስለዚህ ትንሽ መሆን አለበት ማለት ነው እና እዛ ውስጥ ያለው የፅንሱ የልብ ምት ካልታየ በመድኃኒት የመታከም በመድኃኒት የመታከም እድሉ ከፍተኛ ነው። ስለዚህ በመድኃኒት የመታከም ቻንስ አላት ማለት ነው። እነዚህ ነገሮች ግን ለምሳሌ አሁን ከማህፀን ውጭ ያለው እርግዝና ፈንዲቶ እናትዮዋ ውስጥ እየደማች ከሆነ ራሷን ስታ ከወደቀች የልብ ምት፣ አተነፋፈስ፣ የደም ማነስ እነዚህ የፈሳሽ ማነስ ወይም ሾክ እንለዋለን ሃይፖቮሊሚክ ሾክ ይባላል እነዛ እነዛ ከሆነ ስቴብል ካልሆነች ቀጥታ ወደ ኦፕሬሽን የሚለው ነው። ምገባው ማለት ሌላው እንዳልኩሽ እዚ አልትራሳው እንዴት ይ ሲታይ የልብ ምትካ አለው ለምሳሌ ከማፀኑ ጭርግዝን ነው ከማፀኑ ጩኖ የልብ ምትካ አለው መጠኑ ትልቅ ከሆነ ከአምስት በላይ ከሆነ ደም ላይ የተሰራው የሴረም ቢታይች ሲጂ ያልኩሽ ከአምስት 50 በላይ ከሆነ በመድኃኒት እንትኑ ፌል ነው ፌል ስለሚያደረግ ቀጥታ ስቴብል ስቴብልን ብትሆን እነዛን ነገሮች በጣም ፕሪዲክቲቭ የሚባለው በእርግጥ ሴረም ቤታ ኤች ሲ ጂ የተባለው ነው። እሱ መጠኑ በጣም ከፍ ካለ በመድኃኒት የመታከምንትኑ እንቀምሰዋል ይላል። ሳክሰስፉል አይሆንም አንዳንዴ ምንድን ነው መድኃኒቱ መድኃኒት ሲሰጥ ፅንሱ ባለበት እድገቱን ያቆማል። ከዛ ሪዞልቭ ያደረጋል ነገር አንዳንዴ ግን ፐርሲስት ሊያደረግ ይችላል ይሄ ነገር ሊቀጥል ይችላል ተብሎ ስለሚታሰብ ፌለር ሬት አለው በመድኃኒት ምት። ስለዚህ የራሳቸው ጥሩ ጎንና መጥፎ ጎኖች አሉት። በህክም በመድኃኒትም በኦፕሬሽን የሚለው ነው ዴፍኔቲቭ እንትኑ ላፓራስኮፒክ ሰርጀሪ ነው የሚባለው። በትንሽ ቀዳዳ ሆድ ላይ እንትን ተብሎ በዛያችን በዛች ተገብቶ ይቺ ብጠቷን ማከም ነው ወይም እንትን ማለት ነው። ጎልድ ስታንዳርድ የሚባለው እሱ ነው። ግን ዴፊኔቲቭ የሚባለው ይሄ ቱቦ ይሄ ያበጠውን ነገር ቆርጦሽ ከወጣ እሱ ዴፊኔቲቭ ነው። ወይም ደግሞ ፐርሲስት የሚያደረግ ነገር አይኖረውም። በህክምና በመድኃኒት ንትንስቴ ደግሞ ፐርሲስት ሊያደረግ ይችላል፣ ቀጣይ ኦፕሬሽን ሊያስፈልጋት ይችላል የሚል እንትን ይኖረዋል። ስለዚህ እነዚህ ናቸው፣ ሁለት አይነት እንትን ነው ያለው። ሜዲካል ሊሆን ይችላል፣ ሰርጅካል ሊሆን ይችላል ማኔጅመንቱ ምናልባት ሪስክ ሚኒማይዜሽን ይኖረው ይሆን ይህ ከማህፀኖች የሚከሰትን እርግዝና ቀደም ብለህ ለምሳሌ የፋሚሊ ፕላኒንግ ወይም ደግሞ የወሊድ መከላከያ ስትጠቀም ከነበረች የሚል አንስተህልናል እና የትኛውን ማህፀን ላይ የሚቀመጠው ነው ወይም ሴት ነው የሚለውንም በዛ ስለዚህ በአብዛኛው አክቹዋሊ ይሄ የወሊድ መከላከያ ዋና ተግባሩ እርግዝና መከላከል ግን አንዳንዴ አንዳንዴ ያው እያንዳንዱ ነገር ጥቅምና ጉዳት አለ። የተወሰነ ሳይድ ኢፌክት ይኖራቸው ይችላል። ለምሳሌ አሁን አዩዲ የምንለው ማህፀን ላይ ቁጭ የሚለው እንትን እርግዝናን ከ10 እስከ 12 ዓመት ለሚሆን ጊዜ ይከላከላል። ግን የእሱ የሚከላከልባቸው መንገዶች ምንድነው? ብዙ ጊዜ ሪአክሽን ይፈጥራል፣ ማህፀኑ ምቹ እንዳይሆን በእርግዝናን ሆስታይል የሆነ ኤንቫይሮመንት ይፈጥራል የሚለው ማህፀኑ ያንን ሲያደርግ፣ አንዳንዴ ደግሞ ከቦታው ሊለቅ ይችላል፣ በተወሰነ ደረጃ እነዚህ ነገሮች አዩዲ ውስጥ እያለ እርግዝና ሊፈጠር ይችላል። ምን ሲሆን አንደኛው ቦታውን ሲለቅ ነው። ብዙ ጊዜ ቦታውን ከማዕፀኑ በተወሰነ ደረጃ ቦታውን ሲለቅ እርግዝና የመፈጠር እንትን ይለዋል። ከዛ ውጭ ግን እርግዝና አዩዲ እየተጠቀመች እርግዝና ከተፈጠረ ሪስክ ሊሆን ይችላል እርግዝና ሊፈጠር ይችላል። ይሄ ስተዲም ሊሆን ይችላል ጥናቶችም ሊሆን ይችላሉ አክቹዋሊ ሌላው ፕሮጀስቲሪን ኦንሊ ፒልስ የሚባሉ አሉ። ለምሳሌ ይሄ ፖስት ፒል እየተባለ ብዙ ጊዜ ሰዎች የሚጠቀሙት ኖርማሊ ፖስት ፒል ለኢመርጀንሲ ነው እንጂ እንደ መከላከያ አያገለግልም። አብዛኛው ሰው ግንዛቤው ግን ለየት ያለ ነው። አሁን ፖስት ፒል ተጠቅሞ እንትን ይላል፣ እንደ መከላከያ ይጠቀሙታል። ግን እሱ ትክክል አይደለም። ምንድነው እሱ ሌላው ሊያጋልጥ የሚችለው ከማህፀን ውጭ እርግዝና፣ ይሄ ቱቦውን የመጉዳት ነገር ሊኖር ይችላል። ቱቦ ላይ ፈር የሆኑ እንትኖች አሉት ውስጥ ላይ እንደዚ ጽንሱን ወደ ማህፀን እንዲሄድ ምቹ የሆኑ ሁኔታዎች አሉት። እነዛን ነገሮች ይጎዳሉ። ፖስት ፒላ እንዲናት በተደጋጋሚ የተጠቀመች የምትሄድ ከሆነ ቱቦ ላይ የሚያመጣው ተጽዕኖ ይኖራል እና እርግዝናው ወደ ማህፀን ለመሄድ ስለሚቸገር እዛው እድገቱን ሊቀጥል ይችላል። በዛ ምክንያት ኤክቶፒክ ወይም ከማህፀን ውጭ እርግዝና የመፈጠር ቻንስ ይኖረዋል። ስለዚህ እነዚህ ነገሮች ናቸው በአብዛኛው የመከላከያ መጠቀም ከማህፀን ውጭ እርግዝና ያመጣል አይባልም። ምክንያቱም እርግዝና ሙሉ ለሙሉ መከላከል ነው የሱ። ግን አንዳንዴ ፌል ካረገ እየተጠቀም በተለያየ ምክንያት እና አንዳንድ እንትኖች እንደዚህ አይነት ነገሮችን ሊያመጡ ይችላሉ፣ ነው እንደ ሪስክ ነው የሚወሰዱት። ግን በጣም ሬር ነው፣ ብዙ ጊዜ አይከሰትም። ጥሩ፣ እንደ ማጠቃለያ የምናደርገዋለን ዶክ። እነዚህ ከማህፀን ውጭ እርግዝና የተከሰተባቸው ሴቶች ቀጣይ ፊቸር ፕሪግናንሲያቸው በምን መልኩ ነው እንትን የሚለው ጤናማ ሆኖ በማህፀን ሊከሰት ይችላል ወይ? ከዛ በኋላ አንድ ጊዜ ካጋጠማቸው በኋላ። ስለዚህ አንድ ጊዜ ከማህፀን ውጭ እርግዝና ተከሰተ ማለት ቀጣዩ እርግዝና ኖርማል አይሆንም ማለት አይደለም። ኖርማል ሊሆን ይችላል። ምናልባት ይች እናት በመድኃኒት ከታከመ እንዳልኩሽ ሁለቱም እንትኗ ኖርማል፣ ቱቦዋ ኖርማል ነው። እንደ ማንኛውም ሰው ማርገዝ መውለድ ትችላለች። ግን ምንድነው አሁን ቅድም ሪስኮቹን ስነግርሽ ከዚህ በፊት ካላት ብዬሻለሁ። ስለዚህ ቴን ፐርሰንት ይላል። ከዚህ በፊት አንዲት እናት ከማህፀን ውጭ እርግዝና ከነበራት አስር ፐርሰንት ቀጣይ ሪስክ ይኖራታል፣ ሊከሰት ይችላል ይላል። ስለዚህ ጥንቃቄ ይፈልጋል ማለት ነው። ምንድነው ጥንቃቄ ልታደርግ የምትችለው አሁን እርግዝና እንደ ተፈጠረ ለምሳሌ አሁን በኦፕሬሽን ከሆነ ይህች እናት የታከመችው አንዱ ቱቦ ወጥቷል ማለት ነው። ስለዚህ አንዱ ቱቦ ነው ያላት ማለት ነው። ስለዚህ ጥንቃቄ ይፈልጋል ማለት ነው። ምንድነው ጥንቃቄ የምትለው ልክ እርግዝና ወይም ልክ የወር አበባን ሲቀርባት ቶሎ ምርመራ ማድረግ፣ አልትራሳውንድ ነው ብዙ ጊዜ የምናየው ምንድን ነው ይሄ ነገር፣ መልሶ ከተከሰተ ቅድም ያልኩሽን ሜዲካል ማኔጅመንቱን ሁለተኛውን ቱቦ ሊያሳጣት ስለሚችል አንዱ ሚኒማይዝ የምናደርገው ሜዲካል ማኔጅ የምናደርገው ማለት ነው ይሄኛው። ስለዚህ ቶሎ መነሳት ጥንቃቄ ይፈልጋል ማለት ነው። ኖርማል እንትን እንዳይታይ ነው። ምክንያቱም አንድ ነው ያላት፣ አንድ ቻንስ ያለው ማለት ነው። አንድ ቱቦ ስላለ እሱም በጥንቃቄ ክትትል ማድረግ ይጠበቅባታል ነው። ሌላው ምናልባት ኢንፌክሽን አንዱ ምክንያት አንዱ ሪስክ ስለሆነ ኢንፌክሽን ካላቸው በተደጋጋሚ እንደዚህ የአባላዘር እየተባለ እና እንትን የሚሉት ነገሮች የሚታከሙት እናቶች እሱም በትክክል መድኃኒቱ በትክክል ህክምናው መውሰድ ነው። አንዱ ሪስክ ነው እሱ። ስለዚህ እሱንም በትክክል ህክምና ወስዱ መታከም፣ የአባላዘር በሽታ አክዋ ይድናል፣ ታከሙ፣ መድኃኒቶች ስላሉ። ግን ምንድነው አንዳንዴ በትክክል መድኃኒቶቹን ካለመውሰድ ከማቆራረጥ ከእነዚህ ነገሮች በራሱ ይድናል ብሎ ከመተው አንጻር ለእነዚህ ነገሮች ሊመት ሊያጋልጠን ስለሚችል እነዚህ ነገሮች ናቸው። ሌላው እነዚህን ሪስኮች መቀመስ ሌላ ብዙ አብዛኞቹ ሪስኮች እኛ ሀገር ብዙ እንትን አለ። ለምሳሌ ሲጋሬት ስሞኪንግ፣ እነዚህ ነገሮች እንትን ይላሉ ይላል ምንድነው እሱ ቱቦ ላይ ኢፌክት ስላለው ብዙ ጊዜ እኛ ሀገር ስለሌለ ያን ያህል እንትን የሚያሰጋ አይደለም። እዚህ እነዚህ ነገሮች ናቸው ማለት ነው። ቀረ ምለው ያው አልትራሳውንድ እንዲያልኩሽ እርግዝና በአብዛኛው አሁን እንኳን ጥሩ ነው ግንዛቤው እርግዝና የወር አበባ ሲቀር ነው እናቶች ምርመራዎችን ማድረግ እርግዝናም ካለ ጽንሱ የት ነው ጽንሲ ማለት እንዴት ነው የሚለው ነገር አትሊስት አልትራሳውንድ ቢያረጉ እነዚህን ነገሮች መቀነስ ይችላሉ ብለን እናስባለን። ሱደከልብናመሰገና ለነበረን ቆይታ መርሐባ። ውድና የተከበራችሁ ተመልካቾቻችን እንግዲህ ዛሬ ስለ ማህፀን ውጭ እርግዝና እንዴት ይከሰታል፣ እንዴት እንከላከለው፣ እንደዚሁም ደግሞ ቀድመን ሕክምና በማድረግም ህይወታችንን ማዳንና ለቀጣዩም እርግዝናችን ተስፋችንን መጨመር እንደምንችል ከዶክተር ጋር ጥሩ ቆይታ አድርገናል። ማንኛውም እርግዝና የሚሆን ማንኛውም ጤናችን ላይ ቀድመን ጥንቃቄ ስናደርግ፣ ቀድመን ሕክምናዎችን ስናደርግ፣ ጤናችንንም የሌሎችንም በዙሪያችን ያሉ ሰዎችንም ጤና መጠበቅ እንችላለን። ስለዚህ ዛሬው መልእክታችን ነው፣ ጤናቸውን ጠብቁ በተለይ ደግሞ እርጉዝ እናቶች ወይም ደግሞ ልጅን ለመውለድ ስታስቡ ቀድማችሁ እንደውም እርግዝና ከመፈጠሩ በፊት አንዳንድ የሚያስፈልጉ ነገራቶችም ስላሉ እነሱም ጋር ወደፊት ላይ እንመጣባቸዋለን። ከዶክተር ጋር ጥንቃቄ አድርጉ መልእክታችን። እና ዶክተር ሁሴን የማህፀንና ጽንስ እንደዚሁም ደግሞ የህፃናት ስፔሻሊቲ ክሊኒክን ወሎ ኮምቦልቻ ከተባበሩት ፊት ለፊት ማግኘት ትችላላችሁ 0910 28 48 27 ላይ እየደወላችሁ እሱን ማግኘትና ማናገር ትችላላችሁ። የዛሬ ቆይታችን ይህን መስል ነበር። በቀጣይ ሳምንት ደግሞ ሌላ ርዕስ አንስተን ከዶክተር ጋር ቆይታ ይኖረናል። ቀሪ ፕሮግራሞቻችን ይቀጥላሉ። ወደ ስቱዲዮ